ሰላም ሰላም፣ ውድና የተከበራችሁ የዩቱብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ ከጎረምሳዬ ካዶኒ ጋር መጥቻለሁ። ሀይ በላችሁ አይደል? ሀይ ሀይ። ሰላም በላችሁ ሰላም በልኝ ዲባፍ እና ቤተሰቦቼ። ያው ቪዲዮ ከሰራሁ ትንሽ ቆየት ብያለሁኝ፣ እንዳያችሁት ከትላንትና ወዲያ እንግዲህ ጊዮን ቤት መጥቶ የተፈጠረውን ሁሉንም ነገር እናንተ አይታችኋል። ኮሜንትም እያነበብኩኝ ነበረ። ልክ ነሽም ያለኛለ። እንደገና ይቅር ብት ምን ችግር አለ ምናምን ያለኛለ እና ዛሬ ስለዛ በዛ ምና እን አባቴ ቁጭ በልጽ ይካል በዛ ዙሪያ በዛ ዙሪያ አንዳንድ ነገር ልላችሁ የመጣሁት ቤተሰቦቼ፣ በመጀመሪያ በአባዬ እሱ አይነካምሽ አይነካምሽ እኔ ፍቅር እና ውድ ቤተሰቦቼ ተው አዶኒ እዚህ ጋር ቁጭ በል አዶኒ ትንሽ ረብሻል እንደምታይ ጎርምሷል አይደለ እህት አመለኛ ነው ደግሞ አተንኩካል አተንኩይ ነው እና በአል እንዴት ነበረ እኔ በአልን ከልጄ ጋር ነው ዘንድሮ ምት ያከበርኩት ሌላ ጊዜ ባባ ኢየሱስ ካካ ነው አይነካም ሰበረው ስልኩን ቤተሰቦቼ ቅርታ እንግዲህ ስላለው ነገር ባባ ልምታ እንካ እንካ ተጥቶን ተባ ባባዬ በጣም ትንሽ ያስቸግራል። እድሜው ምናምን አሁን ገና ዓመት ከስድስት ወር አይደለ? እንዴት ነው አያ፣ እንዴት አያችሁ? ባባም ጎርምሷል አይደለ? እና ቤተሰቦቼ፣ ሀሳቤን ዘባራቀብኝ፣ ይቅርታ እንግዲህ። ያው ዋናው ፍሬ ያሰላችሁ የመጣሁት ጌወን እንደዛ አለ፣ መጥቶ ከካሜራ ጀርባ፣ ካሜራ ከተዘጋም በኋላ ጎረቤት አከራዮቻችን ምናምን ሁላ መጥተው ብዙ ነገር መከሩኝ። እሱም የተፈጠረበት ነገር ጸበል ነበርኩኝ እያለ እየማለ የተገዘተ ጭራሽ እኔ ሚስቴን ከወለደች በኋላ እንደውም በጣም ይወደፋት፣ በቃ እኔ ከሚስቴ ሌላ ሰውም ጭራሽ አስቤ አላቅም፣ በቃ ብዙ ነገር እየማለ የተገዘተ ነው የተናገረው። አልዋሻችሁም በእርግጥ ይሄን ቪዲዮ ሊያዩ ላይ ስለሚችል አላቅምና አልዋሻችሁም፣ በመምጣት ደስ ብሎኛል። እንደዛ ብናደድም ግን እንደዛ ያናደደኝ ነገር አሁን ከንዴት ስለወጣው ጋራችሁ የበዓል እንኳን በመጣ ነው። ቢያንስ የተናገረው ምክንያቶች ምናምን ያው አከራዮች እንዳልተሰብስበው ልክ ከሆነ ነው ምናምን ብለው ሲያስረዱኝ አሳማኝ መሆኑን እኔም ተረድቼዋለሁ። ግን ምንድነው ቤተሰቦቼ እንዴት ቢያንስ በዓልነቱ ከኛ ጋር አላሳለፈም። እኛ ብቻችን አዶንዬ ጋር በአካባቢዎቻችን እራሱ የደሴ ሰዎች ስለነበሩ በአባያ ሀይነካም ካካ ነው ስነ ስርዓት ያዝ ሂድማ እንትኑን አምጣልኝ። ይቅርታ ቤተሰቦቼ ደሴ ሄደው ስለነበር እና አሁን በቃ ብቻችን ያሳለፍ ነው ማለት ትችላላችሁ። በጣም ደብሮ ነበረና ና እቤትም እህቴ ጋር መሄድ እችል ነበር በርግ በላቸው እንካ፣ ቆይ ልስጥ። ይቅርታ ቤተሰብ እንካ እንካ ልስጥ እንካ። ቤተሰቦች በጣም ይቅርታ አሉን፣ በጣም እያስቸገረ ነው። እንካ በዚህ ተጫዋች ይቅርታ። ቤተሰብ እና በጣም እንትን ቤተሰብ፣ ገጠር እንኳን ናስኬ፣ ሰላም በላቸው ና፣ ሀይ ሀይ በላቸው እና ገጠር እንኳን ሂጅ ብለው ነበር ያየርኩ በማላት ደግሞ ተስፋ ቆረት ሊመጣ ይችላል። አስቡት፣ እንግዲህ እሱ ሳይመጣ ግን ገጠር ቢሄድ ቢመጣ ቢያጣን ይጨብረዋል ብዬ በማሰብ ነበረ ግን እሱ አልመጣም እና በዓሉ ያልመጣሆነምናቶች እንደነበረ በቃ ገጠር ትሄጃለሽ ብዬ አስቤ ነው። በየአመቱ እንሄዳለን። ሲስተር ጋር ነው የምናሳልፈው የትኛውንም በዓል ግንቦት ልደታም ፋሲካ ሁሉ ነገር በዓል የምናሳልፈው ገጠር ነውና ትሄጃለሽ ብዬ አስቤ ነው። ደውለህ ለምን አልጠየከኝም ብዬው ነበረ። ደውዬ ለመጠየቅ ደግሞ ደውዬ ለመጠየቅ ደግሞ እንትን አለ ታፋረብኝ እና ብዙ ነገር ምክንያቶች አቀረበ እና ምን ግራ ገብቷል ብሎኛል። እየደወለ ነበር ምናምን ከሄደን በኋላ ያን እና ቤተሰቦቼ በቃ በአባ ትንሽ እያስቸገረ ነበረ። ቪዲዮን ነርስ እያስጨመርኩ ነው እና ግራ ግብት ብሎኛል። ቤተሰቦች ምንድን ነው ምለው ማለት ቢገርማቸው በአባዬ በዛን ሰዓት በአባዬ በዛን ሰዓት መንደር ነበረ እና ምግብ ብሳ ብዬ ተከራዮች አሉ ተከራዮች ጋር ነበረ ተከራዮቻችን እንዳልኳቸው ስለነበሩ ቤት አልነበረ እና እና ልክ ካሜራ ተዘግቶ ምናምን ባባን አቅፎት ነበረ። ተው አፋት ተርግሽ ቆንጆ እና ባባ ማለት ነው እንደ ትልቅ ሰው ነው ያለቀሰው። አለቀሰ ምናምን ነገር በቃ ከዛ ታይ እዛ ጋር እና በቃ እነሱ ለልጅሽ እንኳን አታስቢ። በአባይ ሀይ ነከመት አለው በቻርጀር ገርፋ አለው እንካ ኢ ኢርሳጋ ሀይ በላቸው ሀይ እና ቤተሰብ ለልጅሽ እንኳን በዚህ እያለቀሰ በአባይ ሀይ ነከም ወይኔ፣ ማይኩን ካለወጣሁ እያለ እኮ ነው አባ ስነ ስርዓት ያዝ፣ እንካ ይሄን ያዝ፣ ኪሳ አርገው። ይቅርታ ቤተሰቦች፣ ዛሬ በጣም ይቅርታ ጠይቃለሁ። በዛውም አዶኒ ሀይ በላቸው ሀይ ሀይ ሀይ እና በጣም እንትን ይላሉ ነበር ቤተሰቦች። እነሱ ራሱ እንደው ለልጅሽ እንደዚህ እያለቀሰ ትቶልህ ይሄስ እንደዚህ እያለቀሰ እንዴት አታስቢ ምናምን አሉ። ማንም ደግሞ በቃ እልህ ነገር ያዘኝ ዛሬ ስለመጣ ብቻ ዛሬ ልታረቀው አልችልም፣ እናንተ ማታቁ ጉዳይ አለ ምናምን አልኳቸው። ቤተሰብ በቃ ስንጣላም እናንተ እንግዲህ ታውቃላችሁ፣ እስኪ አባት እናንተ ብዙ ነገር ታውቃላችሁ፣ ብዙ ነገር እነግራችኋለሁ እና ዛሬ ምን ትመክሩኛላችሁ? በቃ እኔ ምን ታውቃላችሁ አንድ ወር ምናምን እየሆነን ነ በቃ ይሄ ልጅ ከአሁን በኋላ ከኛ ጋር ላይመለስ ነው አይነት ተስፋ እንደመቁረጥ እየጀመርኩ ነበር። ና አሁን ደግሞ ሲመጣ በቃ ጓደኛው እየደወለ በጣም እየተጨነቀ ነው፣ እንቅልፉን ላይ እየተኛ አይደለም። ተራርቀችሁ ላትራራቁ ልጅ ወልደሽለታል። የሚያከብርሽ የሚወድሽ ባለቤትሽ ነው። እኛ ስለሱ እናውቃለን። በቃ የሆነው ነገር ነው። የባለፈውን ጸበል ሄዶ ነው ብዬ ነግርሽ ነበር አለኝ አንድ ጓደኛው። ሌላ ሰው ግን ደውሎ ጸበል አልሄደም ሌላ ሰው ጋ ነው ምናም ብሎ ያለ ሰው አለ። በነገራችን ላይ ጓደኛው መስሎ ጥላትም አለ። ቤተሰቦች ለነገሩ የገዛ ህ ናታለ በአባይ ሀይነ ካምካካ ነው እንካስኪ ይሄ ምንድን ነው ምንድን ነው? እና ቤተሰቦች ጓደኛ እንዳለ ሁሉ ጠላትም አለ እና ጓደኛ እንዳለ ሁሉ ጥላትም አለ። ያ ሰው ይሄ ግን ትክክለኛ አንዱ ጓደኛው በፊትም ሀይል ቸኩለሽ እንት ይሄን ፈታው ፈታው ቸኩለሽ ለውሳኔ እንዳት ለውሳኔ እንዳትቸኩ ይሄን ፍተው እንደዚህ እሱ ጸበል ሂዶ ነው ጥሩ ላይ አይደለም። እና እና በዛን ሰዓት ስግደት በጣም ህማማትን ስግደት ሲሰግር ነበረ ምናምን በቃ የሆነ ልክ ስግደት እንደሰገርኩ ነው በቃ ጨለማ ነገር ሁላ ተገፎልኛል። የሆነ በቃ የሚያስጨንቀኝ ሚስቲን የሚያስጨንቀኝ ምናምን ብናም ወጥቶልኛል። አረ ባባተው ማይክ አይነካም ብሎ አላይ ማለት ነው። እና እና ቤተሰብ ቪዲዮ በጣም እየተቆራረጠ ነው ዛሬ በጣም ይቅርታ ባባ። ትንሽ አስቸገረኝ ቪዲዮ ላይ ማለት ነው። እና በቃ ጸበል ሂዶ ነው። ጸበል ከሄደ በኋላ ነው በቃ ሁሉም ነገር እንትን ያለለት እና በቃ ብዙ ምክንያቶች አሉት። ለእናንተ ግን እዛ ሆኖ እራሱ እያሰበ እየተጨነቀ ነበር። አሁንም በጣም ጭንቀት ላይ ነው። እንቅልፍ አይተኛም፣ እያለቀሰ ሁላ ነው። ልጄ ሚስቴ ይላል እና ሀይሚታይ መጥፎ ስህተት በህይወትሽ እንዳሰሪ ምናምን ብሎ አንዱ ጓደኛው ለረጅም ሰዓት አንዱ ደውሎ የአወራኝ ቤተሰቦቼ እና ዛሬ እኔ ደግሞ በቃ ምን በቃ ምን አልኩኝ። ሌላው ደግሞ ሰው ይዘህ መምጣት ነበረብህ ምናምን ብዬው ነበረ በቪዲዮ ላይ እንዳያችሁት በጣም ያሳዘነኝ ፓርት እኔ ተወልጄ ያደግኩበት አካባቢ አይደለም አንቺም ብዬ ነው እዚህ ሀገር የመጣሁት። ጓደኛም ያን ያል የልብ ጓደኛ ምለው የለኝም። ስለ እንደዚህ እንደዚህ ተፈጥሮ ብዬ ስላቸው ራሱ እባክህ ትዳር በሆኑ ሰዓት ኑሮ በተወደደበት ሰዓት ሲደመር ትዳር ምን ያደርጋሉ ተገላገልክ ምናምን የሚሉኝ ተስፋ አስቆራጭ ነገር ነው የሚነግሩኝ። እና እሱ እሱ ስላለ ማንን ይዤ እመጣለሁ? ታውቂ በእርግጥ እውነት ነው እንኳን እሱ በርግጥ እኔም ኮምቦልቻ ተወልጄ ያደኩበት አካባቢ አይደለም። እኔም ታውቁኝ ያላችሁ አታውቁም፣ ደግሞ እኔ የውጫሌ ልጅ ነኝ እና ቅርታ ቤተሰብ ኮምቦልቻ ላይ እኔ ራሱ አንድ ጓደኛ የለኝም። የሴት ስላችሁ የሴት ስላችሁ እንግዲህ ወንድማ ሊኖረኝ አይችልም፣ ጭራሽ ግን የሴት ጓደኛ እንደዚህ ከሷ ጋር ጥሶ ሻይ ቡና ምን ሚል እንዳምጠጣ ወይለ ሆነ ካፌ የሚለው ናም የለም እሱም ስሙን ታክሲ ላይ ቢሰራም አንድ ወንድ ጓደኛ የለውም። በቃ ለምሳሌ እቤ ከዋለ ስራ ካል ሄዳ ከኔ ጋር ነው በቃ ካፌ እንኳን የምንሄደው አብረን ሂደን እኔና አባባዬ ምን እንዳንጠጣለን እሱም እንደዛው የሚጠጣውን ነገር ጠጥቶ የምንመጣው አብረን ነው እንጂ እና ለቤት ሰው ሻይ ቡና እንኳን አብሮ የሚጠጣው አቸው ቤተሰብ ጓደኞች የሉትም። ታቄ የለም። ሶስት አመት ጨርሰን ወደ አራት አመት ገባን ኮምቦልቻ ላይ የትኛው ጓደኛዬ ነው የልቤን ነገር ያው እንደዚህ እንደዚህ ባክን አስታርቆ ይመላቸው ምናምን አለ። ካሜራ ላይ እንዳያችሁ ግን አንተ መጀመሪያ ሄደህ አናግራትና እስቲ ይሄን ሲሉት፣ የልብ ጓደኛ እንዳልሆኑ ነው እኔ ራሱ የተረዳሁት። የልብ ጓደኛ ቢኖረው ይሄን ያህል ጊዜ ቆይተማ ብቻን ሂዳ ይደብራታል፣ እኛ ነው መሄድ ያለብን ብለው ይሉት ነበር። ግን እነሱ ምንድነው ያሉት አንተ ቀድመህ ሂድና አንተ ጋር ካልተግባባች እኛ እንሄድልሃለን ሲሉት በቃ ደብሮታል። በጣም እንደዛ ስላሉት ሁላ ማለት ነው። እና ይሄ ደግሞ ደውሎ እኔን ስተት እንዳሰሪ ናምን ያለኝ ጓደኛው እንዳጋጣሚ ሆኖ የለም እዚህ በስልክ ነው። እና ይቅርታ ቤተሰብ ትንት አለብኝ እና ማታ ደውሎ እኔ እንኳን ከጎኑ የሌለው ደውዬ እያወራት ነበር። በጣም እንቅልፍ ብሎኛል፣ እያለቀስኩ ነው እያለ ነው እና በህይወት ይሰጠት እንዳሳሪ ሀይሚ ምናምን ብሎ የመከረ ጓደኛው የለም ነበረ። በፊትም ደውሎ ጸበል ነው ሀይሚ ምንም ነገር እንዳይደብርሽ ብሎ ነግሮኛል ጓደኛው። ሌሎች ግን እንደዛ እንደነገርኳችሁና አሳዘነኝ። የትኛው ሻይ ቡና እንኳን አብሬ ማልለው ጓደኛ የሌለኝን እያወቅሽ ከእናንተ ውጭ ማናለኝና አሙኝ ነው እንጂ ሲጀመር በጤኔ እንደዛ ለሆነ እንደማልችል ጠንቀሽ ታቂኛለሽ። በቃ አሁን ግን እግዚአብሔር ይመስገን በጸበሉም በስግደቱም በምኑ ፈጣሪ ወደ ቀልቤ መልሶኛል። እንደዚህ ታሳፍረኛለሽ ብዬ አላሰብኩም ብሎ ከካሜራ ጀርባ በኋላ ካሜራ ከተዘጋ በኋላ በጣም አለቀሰ። እንዳልኳቸው አከራዎችም ተቆጡኝ። በቃ ላስብበት ና ሄደ እና ሲደውልም አላነሳውም። ትላንት ማታም ደውሏል ዛሬ ጧት አካባቢ ሁላ ደውሏል እና በቃ ቤተሰቦች እስኪ እናንተ ደግሞ ሀሳብ አስተያየታችሁን ስጡኝ ለባባዬ ስል በቃ ሁሉንም የምንትበው አደለ ጥፋት አጥፍቷል በጣም ትልቅ ጥፋት አጥፍቷል ይቅር የማይባል በእርግጥ የሰው ልጅ ምንም ጥፋ ቢያጠፋ ይቅርታን አምላካችን ኢየሱስ ክርስቶስ አስተምሮናል በሁላችንም እምነት ፈጣሪ ይቅርታን አስተምሮናል አደለ ግን በቃ ያጠፈው ጥፋት በጣም በቃ የበዓል ማግስት ሲመጣ በቃ በቃ ነቂው ነቂው ነው ያለ። ቤተሰቦቼ በጣም በጣም ተናድጃለሁ። በቃ በጣም ነው የተናደርኩት። በቃ ስሜቴን ለምሳውም ስለነበረ ስሜቴን ለመቆጣጠር የሆነ ልጅም ቀራጻይ ብሎ ይዞ መጥቶ ሰለም በቃ ባባዬ እና ሰላም በላቸው፣ ሰላም በላቸው ባባዬ ሀይ በላቸው ሃይ እና ቤተሰቦቼ በቃ ባባዬ ቪዲዮ እያሰራኝ አይደለም፣ እያሰራኝ አይደለም ትንሽ እየረበሸ ነው። አስቸጋሪ ነው የኔ ቀበጥ ልጅ በጣም አስቸጋሪ ነው። እና እድሜውም ነው አይፈርድበትም። በቃ ሀሳባችን ኮሜንት ላይ ያሳውቁኝ። በቃ ምን ይሻላል በቃ ግራ ስለገባኝ እንዳልኳችሁ እኔ የራሴ የምለው ጓደኛም ስለሌለኝ እናንተ ናችሁ ቤተሰቦቼ፣ እናንተ ናችሁ ጓደኞቼ ከጎን የሆናቸው እስካሁን ድረስ አይዞሽ ኤልዶ አይዞሽ እያላችሁ ስለነበረ፣ እስኪ አሁንም ደግሞ ምርጥ ምርጥ የሆነ አስተያየታቸውን ስጥ። ያደውን ይሄን አባት ምን ልቅጣ? ወይስ ቅል ወይስ ደግሞ ትንሽ ይፈረድበት፣ ትንሽ ይየው፣ ብቸኝነትን የምሬን። ይሄን ቪዲዮ እንዳያየው ደግሞ አሁን ብሎክ ነው ማደርገው። የምሬን ይህን ከሰማ ሊደብረው ስለሚችል ወይም ደግሞ በቃ ሆም ብላ ለቀጣይ ነው እንጂ ጠልታኛ አይደለም ብሎ እንዳያስብ እንዳይከታተል ብሎክ ነው ማድረግ ነው። እሱ ኢሜሉን እኔ ይዣዋለሁ፣ ማውጣት እኔ እሱን በአንድ ቀን ብሎክ ማድረግ እችላለሁ። ቤተሰቦች ኢሜሉ ማለት ነው እንዳይወስድብኝ እኔ አያውቅም። እና ቤተሰብ በጣም ይቀርታ። እንግዲህ ዛሬ ዘላቂ የመጣሁት ቪዲዮ ይሄ ነው እንድታማክሩኝ ነው። ባባይ ባባይ